ቲክቶክ ላይ ለቀውት ደግሞ አስቀንቶኝ መጥቻለሁ ማለት ነው። እና በጣም ደስ የሚል ነው። እንደውም ክፍያ አለው ክፍያ የለውም የሚል ነገርም ጭምር ለማየት ነበር የወረድኩት። በነፃ እንደዚህ ሲዝናና አገሬ ነው የሚል ስሜት ያድርበታል። በጣም ደስ ይላል። ሙር ደግሞ ያው ለአካል ጉዳተኞች አሁን ደረጃ እንዳለው ሆኖ ደግሞ እዛ ጋራም መሰራቱ ደግሞ በተለይ ከምንም በላይ ለየት ያደርገዋል። አሁን እንደዚህ በዊልቸርስ እንመጣ እኔም ብቻ ሳይሆን ሌሎች ጓደኞቼም ቢመጡ ያለምንም እንትን ነው ገብተው መዝናናት ልጆቻቸውን ይዘው መዝናናት ይችላሉ ማለት ነው ይ ካዛንቺስ ነዋሪ ነበርን የልማት ተነሽዎች ነን በጣም ደስ ይላል ቆንጆ ነው ጥሩ ነው በጣም ደስ የሚል ነው ጥሩ ለውጥ ነው በጣም ደስ ብሎ ነው ነ ለመናገር ቀን ወጣላቸው ማለት ይቻላል በጣም በቃ በቃ እስከ ዛሬ የት ነው የሚዝናና እውነት ቀን ወጣላቸው ማለት ይቻላል ሮስታና ናጻል ነጻ መሆኑ በጣም አሪፍ ነው ይሄ ራሱ ህክምና ነው ሰው ይታከምበታል። እኔ ህክምና ኤሪያ ላይ ስለምንሰራ እንዲህ አይነት መልካም ነገር ስታይ እንደ ህክምናም ይታያል እና ፈውስም ይገኝበታል፣ ሰላም ይገኝበታል። ክብርት ዳኔ ቸበቢ ሲያስጎበኙት አይቼዋለሁ። ያንንም በመያት ነጓጉች የመጣሁትና ያው ከልጆች ጋር ያለው ብዬ እዚህ በአሸዋው ተጫዎች አለው ሸርተቴው ላይም ተጫዎች አለ። ዥዋዥዌ ላይም ደስ ይላል። ኦ ከዚህ በፊት ቤት ውስጥ ከወላጅ ጋር እየተጫዋጫሁ ያው የሚደብረው የሚደብረዋል። ልጁን መውጣት ይፈልጋል። ታውቃለህ፣ በተለይ ወንዶች ልጆች ደግሞ ወጥቶ ከቤት ሁሉ የሚጠፉበት ጊዜ አለ። በተለይ ቅዳሜና እሁድ ማለት ነው። እጅግ አስቸጋሪ ነው። አሁን ግን እንደዚህ ነው ቦታ ሲኖር ልጆች ጥሩ የመተንፈሻ ጊዜ ያገኛሉ ብዬ አስባለሁ። በጣም ደስ ይላል። አይምሮ ያድሳል። ዲሪፍሬሽ ለማድረግ በጣም ተመራጭ ቦታ ነው። ደስ ይላል።